አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ወደ ረኢሳ ቲቪ ቤተሰቦች ሰላም ናችሁ አላችሁ? እኔ ደህና ነኝ፣ አካምለ እናንተሳ? እንዴት ቆያችሁ? ከኔ ሁሉ ሰላም ነው። ከስንት መጥፋት በኋላ ዛሬ ተመልሼ መጥቻለሁ፣ በዩትዩብ እና እንዴት ቆያችሁ? ሁሉ ዩትዩብ ላይ ቪዲዮ እየሰራሁ አይደለም፣ ናቃለሁ የውጣቶች ያለሁኝ ከዚህ በኋላ ንሻለ አንዳንድ ነገሮች ይዤላችሁ እመጣለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አንቀሳቅሱልኝ፣ ቻናሌ የሞተ ነው ያለው እና ሼር አድርጉት፣ ኮመንትም እስኪ አስተያየት ሰጡኝ። እና ዛሬ ወደ ጃማ ደጎሎ የሚሄድ 157,450 ብር የቤት እቃ ይዤላችሁ መጥቻ ያለሁኝ እነዛ እቃዎች ምን ምን እንደሆኑ የማሳያችሁ ይሆናል። ማዘዝ የምትፈልጉም ይኸው እንደ ሌሎቹ እህቶች እዘዙ፣ በታማኝነት ተቀበሉ። እንግዲህ ዛሬ ለሷና ለህቷ ነው። ለህቷ የተወሰነ የቤት እቃ እና ለሷ ሙሉ የቤት እቃ ነው ያዘዘች። የሚችልት እነዚህ እቃ የማሳያችሁ ይሆናል እና እስኪ አብራችሁ ይቆዩ። ስለ ጠፋውም የዩቲዩብ ቪዲዮ ላይ ብዙ ስራውም ጠፍቶኛል ማለት ነው። እንግዲህ ብንተሳሰብም አብራችሁ ይቆዩና ላሳያችሁ ማለት ነው። እንግዲህ ከትልልቁ ሲጀምር ለመረተቢ በረቶ ነው አድርጊ ይልኛለች። ለዛ ረቶ አደርግላታለሁ። እንደምታዋቸው የፕላስቲክ እቃዎች ከእጅ ማጠቢያ ጀምሮ ሙሉ ቀረብ እያረክ ታሳያችኋለሁ። ሙሉ ሳፋ፣ የልብስ ማጠቢያ ሳፋ ሁላ ነው እና የምታዩትን ውስጥ ላይ ትልቁን ጭልፋ እዚህ ጋር ደግሞ ሀምሳ ቁጥር ብረድስ ነው ያደረግኩላት ማለት ነው። ከትልልቁ እነዚህን ይመስላሉ። እዚህ ጋር የምታያቸው ሴራሚክ ድስት አለ። እዚህ ጋር የረከቦት ሱፍራ፣ ረከቦት ከነሲኒ ምናምን ሙሉ ሴሉ ማለት ነው አለ ለምታዩት። እዚህ ጋር ደግሞ ቀረብያል ካሳያቸው ቢላሃ ምናምን፣ የእንጀራ ቁርጥ ማስቀመጫ፣ ሁለት ደርዘን የቁርጥ ሳህን፣ የሽንኩርት መክተፊያ ሌላ፣ እዚህ በየአይነት ሳህን አሉ ፐርፌሽናሉ የካሮት ሁሉንም የቤት ዕቃ ነው። የወተት ተንጠልጣይ ደርዘን የሻይ ቡሽ እዚህ ጋር ደግሞ የምግብ ሱፍራ የጁስ መፍጫ ያኔ አሪፍ አሪፍ የሚባሉትን ነው ያደረገችው። ስቶቭ ራሱ ስቶቭ ዝም ብሎ ስቶቭ አላደረግኩላትም። እሷ የፈለገችው በትልቁ ስለሆነ ማለት ነው እዚህ ጋር የምታዩትን ተች ስቶቭ በትልቁ ሳይዝ ማለት ነው። ተች ስቶቭ የውሃ ኮምፕሌክቶች ማንቆርቆሪያዎች እና ሙሉ ሙሉ ይሄ ጋር ደግሞ ሴራሚክ ድስት ባለ አምስት ከነ መጥበሻ ማለት ነው። አንድ መጥበሻ እና አራት ድስት ያለው የሴራሚክ ድስት አድርጌላታለሁኝ። እዚህ ጋርም የውሃ ማፍያ ራኒ ሳህን ባለ ሶስት የውሃ ክለርክ ጆክ የምታዩትም አለ በወርቃማ እዚህ ጋር ደግሞ የኮኪስ ማቅረቢያም አለች። የፍሪጅ እቃዎች ያኔ እስከ ዋጋቸው ብነግራቸው ደስ ይለኝ ነበር፣ ግን ብዙ ሰዓትም የለኝም እቃውን ማሰር ስለሆነ ነው። ፌርሙሴት ፌርሙሴት ወርቃማ አድርጌላታለሁ። እዚህ ጋር የሽንኩርት መፍጫም በትልቁ ስድስት ሊትር ነው ያደረኩላት። እዚህ ጋር የምታዩትን የሽንኩርት መፍጫ ቆንጆ ቆንጆ እቃዎች ነው እንዳለ እቃዎቿ። እዚህ ጋርም አሪፍ ፌሙስ ብረት በብረት ፌሙስ አድርጌላታለሁ። ሌላ የቀረው ትሪዎች ነው። ትሪዎች በማይካ ሁለት አድርጌላታለሁ። የውሃ ሰርቪስ በነዚህ አድርጌላታለሁ። ብረት ሰር ትሪ ደግሞ ባለሶስት አድርጌላታለሁ። እዚህ ጋር ደግሞ ኢታ ብረት ድስት ባለ አምስቱንም አለ ነው ኢታል በሚለው ነው የፈለገችው እና ባለ አምስት አይነት ይላታ ያለው በሱቅ ያልቀረሱ እቃ ብዙ ስለሆነ ሱቁ ጠባብና ለዛ ተመቸኝ። ስለዚህ እቤት አምጥቼ ነው ለማሰር የምችለው ማለት ነው። የእሷ አቋም ልጅ በረቶና ከረቶ የተረፈውን በካርቶን ነው የማደርግላት ማለት ነው። በካርቶንና በረቶ ማለት ነው የሷ የሷ ይሄንን ይመስላል። እስኪ ደግሞ ወደዚህ ስንዞ ለህቷ ያዘዘችኝ አለ የው ከሷ ጋር የተወሰነውን ተመሳሳይ የሆነላት ረከቦት በጥበቡ እዚህ ጋር እንደምታዩት ማለት ነው። ከነ ሲኒዋ አንድ ደርዘን ሲኒ ጋር በጥበብ ፓርቴሽን ከሷ ተመሳሳይ የቁርጥ ሰሃን ደርዘን፣ ይሄ ጋር ብሪ ሻይ ቡሽ ደርዘን፣ የሾርባ ማግ በዚህ በነዚህ ማለት ነው ደርዘን ያደረገችላት። እስቶ ብላሁት ያዘዘች ሳንቺስቶ ባለ ሁለቱን ነው እሱን አድርጌላታለሁኝ። የውሃ ብርጭቆ ደርዘን ይሄም ከእህቷ ጋር ተመሳሳይ አክለሪክ ጆክ ነው። እሱን አድርጌላታለሁ። ሌላ ፌርሙስ ባለ አንድ ናት በጥቁር ከለር ይችን ነው ያደረግኩልን ማለት ነው። ሌላ ትሪ ልክ እንደሷ ሰርቪስ የቡና ሱፍራ ነው ያደረግኩት። የሷንም እንግዲህ ይሄቷን በካርቶን አድርጌ ያለችኝ ለሷ ማዘጋጀቻለሁ ማለት ነው። እነዚህን ዕቃዎች እንግዲህ አስርና ወደ ጃማ ደጎሎ ነገጧል ሲላካንድ ማለት ነው። ቪዲዮን በቀረጽኩበት ማለት ነው ማለት ነው እንግዲህ በሰላም የምትጠቀሚበት በደስታ የምትኖሪበት መከሸህ ትሽ ምን ደስተኛ የምትሆንበት ያድርጋችሁ። በጣም አመሰግናለሁ፣ የነህት አምነሽ በእኔ ላይ ስለመጣሽ ማለት ነው። ማዘዝ የምትፈልጉ እንግዲህ በእኔ ላይ ማዘዝ የምትፈልጉ ኑ፣ አላሳፍራችሁም። በሀቅ በሐቅ ሸጥላችሁ አለ አኔን ትገዙኛላችሁ ማለት ነው። ሌላ ነገር የለውም፣ በታማኝነት እሰራለሁኝ። ቪዲዮም ምን እየሰራሁላችሁ ያልሆነው ትንሽ ጊዜ ሆኘ ነው። ብዙ ትእዛዞች እየገቡልኝ ነው። ለዛ ቲክቶክ ላይ ደግሞ ታገኙኛላችሁ። ቲክቶክ ላይ የተለያዩ ቪዲዮዎችን እየለቀቁ ነው ማለት ነው። ያው በቲክቶክ ብዙ ያስቸግርን ቪዲዮ ለመስራት ፣ ለዛ በቲክቶክ እየሰራሁ ነው ማለት ነው። ቪዲዮ መለቀው ዩቲዩብ ላይ በብዛት ጣፍቻለሁ። ይሄንን ቪዲዮ ማየት ከፈለጋችሁ በቲክቶክ አለ ፎሎ እያረጋችሁ በዛ ማግኘት ትችላላችሁ ማለት ነው። እዛ እዛሌንም ከነዋገው እስከ ሁሉ ማብራሪያው ምናምን የምሰራው ዩቲዩብ እንደነገርኳቸው ብዙ ፕሮሰስ አለ። ያቀናብሩኝ ይላል ምን ይላል ምናምን፣ ለዛ ብዙ ስለማይመቸኝ ዩትዩብ ትንሽ አቁም ያለሁኝ። ከዚህ በኋላ ግን እንደዛ አንዳንድ የምሰራላቸው የምሰራላችሁ ይሆናል። እንግዲህ ይቺ እህቴ እነዚህ ሙሉ እቃዎችን በቲክቶክም በዩትዩብ መለቃሉ ማለት ነው። እንግዲህ በሰላም የምትኖርበት ያደርግሽ። አመሰግናለሁ።